በራፍ 15 ላይ ስትሄዱ ዮሐንስ አንዳንዱን ነገር ወደ ኋላ ተመልሶ የሚናገርና ያንን የሚያብራራም የሚመስልበት ቦታዎች አሉ። ስለዚህ በጥልቀት ይህንን ለመግለጽ እንደገና የማብራራት ሐሳብ ያለው ይመስላል። ስለዚህ ከዚህ በኋላ ይላል መጽሐፍ ቅዱስ ከቁጥር አምስት ጀምሮ ብታነቡት ደግሞ የምስክር ድንኳን በሰማይ መቅደስ በሰማይ ተከፈተ ይልና ሰባቱንም መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ። ከተልባ አግር የተሰራ ጥሩ የጌጥ ልብስ የለበሱ ደረታቸውን በወርቅ መታጠቂያ ታጠቁ። ተመልከቱ። ይሄ ልብስ አለባበስ ጌታችን ኢየሱስ ክርስቶስ የሚለብሰው አይነት አለባበስ ነው። በደረቱን በወርቅ መታጠቂያ መታጠቅ ጌታችን እንደሱ ታጥቆን የተገለጠው እንደገና ደግሞ ጥሩ የተልባ አግር የተሰራ ጥሩ የጌጥ ልብስ ለብሶ ነበረ ጌታ። እነዚህም ለብሰዋል። ተመልከቱ። ልጁ በብዙ ወንድሞች መካከል ሲኖር ሳለ አስቀድሞ ያወቃቸውን የልጁን መልክ እንዲመስል አስቀድሞ ወስኗልና። ስለዚህ በነገር ሁሉ ጌታን ነው የሚመስሉት። ከአራቱም እንሰሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸው ሰባት የወርቅ መቅረዞች ለሰባቱ መላእክት ሰጣቸው። ተመልከቱ። ስለዚህ ከአራቱ እንሰሶች መካከል ታስታውሳላችሁ፣ ዮሐንስ አራት ላይ አራት እንሰሶች በሰማያት ያሉት ከእነዚያ እንሰሶች መካከል ወይም ደግሞ ሰማያዊ ፍጥረታት መካከል አንስቶ ሰባት የወርቅ መቅረዞች ለሰባቱ መላእክት ሲሰጣቸው ታያላቸው። ከእግዚአብሔርም ክብርና ከኃይሉም ጢስ በመቅደሱ ሞላበት ይላል። የሰባቱ መላእክት ሰባቱን መቅሰፍት እስኪፈጽሙ ድረስ አንድ እንኳን ወደ መቅደሱ ይገባ ዘንድ አልቻለም። ከምን የተነሳ የእግዚአብሔር ክብር የኃይሉ ጢስ በመቅደሱ ሞላበት። ሰማይ እንኳን ለሰማይ ፍጥረታት ለሰማይ መላእክቶች መግባት እስኪያቅታቸው የእግዚአብሔር ክብር ቤተ መቅደሱን ሞላው። ክብር ለእግዚአብሔር ይሆን ወገኖቹ መጽሐፍ ቅዱስ ስለ መላእክት ሲናገር መላእክቱን እንኳን ስንፍና ይከሳቸዋል ብሎ መጽሐፍ ቅዱስ ይነግረናል። ሰነፎች ናቸው ማለት አይደለም፣ ከእግዚአብሔር ቅድስና ከእግዚአብሔር ክብር ከእግዚአብሔር ውበት ከእግዚአብሔር ታላቅነት ከእግዚአብሔር ከፍታና ገናንነት ጋር ሲወዳደር በፍጹም በፊቱ መቆም የማይችሉበት ብዙ የማይበቁበት ነገር አላቸው። ስለዚህ ሰባቱ የእግዚአብሔር ክብርና ከኃይሉ ጢስ በመቅደሱ ሞላበት ሲል የእግዚአብሔር ኃይል የእግዚአብሔር ፕሬዘንስ ተለማምደውት ከሚያውቁት በላይ ሰማያት እንደገና ተሞሉ። የሰባቱ መላእክት ይሄ ነው አገልግሎታቸውን። ያንን ተቀብለው ተመልሰው መግባት አይችሉም ነበረ፣ እስኪፈጸም ድረስ። ራፍ 15 ቁጥር 2 ላይ ያለውን ሀሳብ እንደገና ላንሳላችሁና ኋለኛዎቹን ሰባት መቅረዞች የያዙ ሰባት መላእክት ታዩ ብሎ መጽሐፍ ቅዱስ ይናገራል። ይሄ ምን ማለት ነው? ለፍርድ የወጡ መላእክቶች ናቸው፣ እግዚአብሔር ያዘዛቸው መላእክቶች ናቸው፣ የፍርድ መላእክቶች። ስለዚህ ምንድነው የሚለው? ዘሌዋውያን ራፍ 26 ላይ ቁጥር 21 አካባቢ ሄዳችሁ ትመለከቱ በተቃውሞ ብትሄዱ ይላቸዋል፣ እኔ ልትታዘዙኝ ባትወዱ ይላቸዋል፣ እንደ ኃጢአታችሁ መጠን ሰባት እጥፍ መቅሰፍት አመጣባችኋለሁ አላቸው። አሁን ሰባት መላእክቶች ነው የምትመለከቱት፣ ሰባት ጽዋዎች የምታዩት፣ ሰባት እጥፍ የሚለውን ቃል ለማሳየት ነው። እነዚህ ሰባት የመጨረሻ መቅሰፍቶች የእግዚአብሔር ፍርድ በማይታዘዝ አመፀኛ ሪቤሌስ በሆነው ዓለም ላይ የሚመጣ ፍርድ ነው። ስለዚህ እግዚአብሔር በዚህ ዓለም ላይ ይፈርዳል። እግዚአብሔር ዙሪያችሁን ተመልከቱ። አመፀኞች በፋነኑበት ዘመን ላይ እግዚአብሔር ፍርድን ያመጣል። ርኩሰት በሰለጠነበት ቦታ ላይ እግዚአብሔር ፍርድን ያመጣል። እግዚአብሔር በአሜሪካ ይፈርዳል። እግዚአብሔር በካናዳ ይፈርዳል። እግዚአብሔር በዓለም ሁሉ ላይ ይፈርዳል። አመፅ ይሰበራል። ጨለማውን ይቀጠዋል። እግዚአብሔር ኃጢአትን የሚቀጣ አምላክ፣ የእግዚአብሔር ቁጣ ወገኖች ሆይ በእነሱ ላይ ይፈጸምባቸዋል። ይሄ ቱሞስ የሚል የግሪክ ቃል አለ። ቱሞስ በጣም ጥልቅ የሆነ ቁጣ ነው። ምርር ያለ ቁጣ ነው። እንደገና ደግሞ ኦሬጅ የሚል ቃል አለ። ኦሬጅ ኦሬጅ፣ እንደዚህ አይነት ቃላቶች አሉ። የረጋ የመንፈስ ቁጣ ይሄ እርግት ብሎ ያለ ቁጣ ወዲያው ግንፍል ብሎ ያልወጣ ነገር ግን ቀስ እያለ እንደ እሳተ ገሞራ ውስጥ ለውስጥ እየነደደ እየነደደ ቡልቅ እያለ እንደሚወጣ ማለት ነው። ስለዚህ የእግዚአብሔር ቁጣ ልክ እንደዚህ የጋለበት ቦታ ነው፣ አሁን ያለው ይህን የምታነቡት ምዕራፍ 15 16 የእግዚአብሔር ፍርዶች ሲገለጡ እንደ ታይሞስ ነው፣ እንደ ኦሪጂ ነው፣ እንደ ጥልቅ የሆነ ነው። እንደገና ደግሞ በረጋ የረጋ የሚመስል ኃይለኛ ፍም እሳት ይመስል ይሰብስባል ለዚህ ስፍራ የእግዚአብሔር ቁጣ ሲጋጋል መታወበት ቦታ ነው። እግዚአብሔር የሚፈርድበት ጊዜ ነው። ለዚህ ነው መጽሐፍ ቅዱስ ላይ ስትመለከቱ ስለ ፍርድና ስለ ቁጣ ከሚናገራቸው ወደ 11 ጊዜ ብቻ በተለይ ከአስራ አንዱ አስሩ ላይ የሚጠቀመው ይህንን ቃል ነው። ኦረጅ የሚለው የረጋ ወይም ደግሞ ኮንቲኒስ የሆነ እንደ ሳተ ጎሞራ ያለ ፍም የሆነ ቁጣን ነው የሚገልጠው። ኢየሱስን በማይቀበለው ዓለም ላይ ኢየሱስን በሚያዋርደው ዓለም ላይ ኢየሱስን ሪጀክት ባደረገው ዓለም ላይ የእግዚአብሔር ፍርድ ይገለጣል ወገኖች የእግዚአብሔር ቁጣ ሌላው አንዱ ባህሪ ሙሉ ነው በባህሪው ሙሉ ማለት እንግዲህ ይሄ ኤቲሌቲስ የሚለው ቃል መጨረሻ ወይም ግብ መድረስ ማለት ነው ለዚህ የእግዚአብሔር ቁጣ እስከ ዘላለም ዴስቲኒ ነው የሚወስደው በቃ የመጨረሻው ዴስቲኒ የእግዚአብሔር ቁጣ ሰዎችን ሲሆን ነው የሚያስገባቸው እግዚአብሔር ሰዎችን ሲኦል ማስገባት ወዶ አይደለም። ሰዎች ሁሉ እንዲድኑ የእግዚአብሔር ፈቃድ ነው። ሲኦል ባዶ ብትቀር የእግዚአብሔር ፈቃድ ነው። ሰዎች ሁሉ ከእግዚአብሔር ጋር ቢታረቁ የእግዚአብሔር ፈቃድ ነው። ነገር ግን ሰዎች የዚህን ዓለም ከንቱ ነገር ከመውደድ የተነሳ ሰይጣንን ከማገልገል የተነሳ ስለ ገንዘብ ብሎ ወደ ሲኦል ይገባሉ። ስለ ርኩሰት፣ ስለ ዝሙት፣ ስለ አመፅ፣ ስለ ተለያየ ነገር ወደ ሲኦል ይወርዳሉ። ምርጫቸውን ራሳቸው ያደርጋሉ። ከዚህ የተነሳ የእግዚአብሔር ዘላለማዊ ፍርድ ያገኛቸዋል። ምዕራፍ 15 ቁጥር ሁለት ላይ የሚናገር ይህን ነው። በእሳት የተቀላቀለውን የብርጭቆ ባህር የሚመስለውን አየሁን። በእሳት የተቀላቀለ የብርጭቆ ባህር የሚንቀለቀል እሳት በአውሬውና በምስሉ በስሙም ቁጥር ላይ ድል ነስተው የነበሩት እግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው። በገና ነው በሰማይ ነጻድቃን ያለው። በምድር ቁጣና የቁጣ ጽዋ ነው ሲፈስ የምትመለከቱት እና የመጀመሪያው የፍርድ ጽዋ ቁጥሩን በወሰዱት ሰዎች ላይ የሚመጣ ነው። ቁጥሩን የወሰዱ የሲክስ ሲክስ ሲክስ የነጠፉ በእጃቸው በቀኝ እጃቸው ላይ እነዛ ቁጥሩን ወስደው በምድር ላይ የኖሩ ባሉት ሰዎች ላይ በእነሱ ላይ የሚጠዘጥዝ ቁስል የማይድን ቁስል መራራ የሆነ ቁስል ሲባል የተጫረ ነገር አርጋችሁ የሚፈነዳዳ ከተለያየ እርግማን የሚመጣ ፋውስ የሌለው በምንም መድኃኒት የማይድን ሰዎች ምርር ብሏቸው እግዚአብሔርን እስኪሳደቡ የሚያደርሳቸው ማለት ነው። ይህ የመጀመሪያው ጽዋው ነው። የአውሬው ምልክት ባለባቸው ሰዎች ላይ የሚመጣ ቆሰል ነው። እንደ ግብፁ መቅሰፍት በዘፀአት ምዕራፍ ሰባት ላይ ቁጥር 11 ላይ ሄዳችሁ እንደምትመለከቱት እንደዚህ የፍርድ ማህተም ያለባቸውን የእግዚአብሔር ልጆች የአውሬው ምልክት የተቀበሉ ያላመኑ ሰዎችን የሚለይ በዛ ዘመንም እንደነበረ የግብፃውያንን እንጂ እስራኤላውያንን እንዳልለካ፣ ልክ እንደዚሁ የአውሬውን ቁጥር በወሰዱት ላይ የእግዚአብሔር ፍርድ ይመጣል። ስለዚህ ሰዎች ቁጥሩን ከወሰዱ በኋላ ለጥቂት ጊዜ ደስ ሊላቸው ይችላል፣ ነገር ሊቀላቸው ይችላል፣ ፀርቃን በመከራ ውስጥ ሊያልፉ ይችላሉ። በዛ ዘመን ማለት ያልተነጠቁት ኦረዲ ቤተክርስቲያን ግን ተነጥቃለች። በዚህ ቁስል የሚመቱት የእግዚአብሔር ተቃዋሚዎች ናቸው። በዚህ ቁስል የሚመቱት የአውሬውን ቁጥር፣ የአውሬውን ምልክት የወሰዱ የተቀበሉት ናቸው። ወይንም በሌላ አነጋገር የሰይጣን ግብረ አበር የሆኑ ከሰይጣን ጋር የተስማሙ ሰይጣንን የግል አዳኛቸው አድርጎ የተቀበሉ ማለት ነው። በሌላ ቋንቋ ሁለተኛው የፍርድ ጽዋ ባህር ወደ ደም ይለወጣል። ምን ማለት ነው? ብዙ አገሮች በባህር ላይ ጥገኞች ናቸው። አሳ ጠምዱበታል፣ ለተለያየ ነገር ይጠቀሙበታል። ባህር ባለበት ቦታ ላይ ትትልቅ ሪዞርቶች ትመለከታላችሁ። ሰዎች የሚኖሩ ለብዙዎች የመኖር ሚንስ ነው። በተለይ አሳ መብላት የባህር ነገሮች በጣም የሚበሉበት እንደ ቻይና ሚድልስት ባይሆነ የፋሪስቶች ይሄ ዓለም ሁሉ አሳ ይበላል። ዓለም ሁሉ ከባህር ይመገባል። ወገኖቼ የባህር ሁሉ ውሃ ወደ ደም ይለወጣል። ስለዚህ ከዚህ በፊት ስንነጋገር የባህር አንድ ሶስተኛው የባህር ሲሶ በፍርድ ተበርሶ ነበረ። ሁለት ሶስተኛ ተስፋ ነበረ፣ ጸጋ ነበረ። እግዚአብሔር በጸጋ ሁለት ሶስተኛውን ትቶላቸው ነበር። ነገር ግን አሁን እንዳለው ሁለት ሶስተኛው ለሰው ልጆች ተስማሚ የነበረው ነገር በሙሉ አሁን በደም ይመጣል። እነዚህ በባህር ውስጥ ያሉት ፍጥረታት በሙሉ ይሞታል። ከዚህ የተነሳ በባህር ላይ መርከብ መጓጓዝ አይችልም። ከዚህ የተነሳ ብዙ እንስሶች ይንሳፈፋሉ ሞተው፣ አሳ ነባሪዎች፣ አሳዎች፣ ሌላ ሌላ ፍጥረታት ከውስጥ ያሉት በሙሉ ህይወት ስለሌላቸው መንሳፈፍ ይጀምራሉ። ለመርከብ መንገድ እንቅፋት ይሆናል። ለብዙ ነገር ሰዎች ይራባሉ። አለም ትሸጣለች። ምድር ኬኦስ ትሆናለች። በባህር ዳርቻ ላይ ለሚኖሩ ከባህር ውስጥ የሚገኝ ምንም ምግብ አያገኙም። ትልቅ ድህነት ይሆናል። በዓለም ሁሉ ረሃብ ይሆናል። ታይቶ የማይታወቅ ረሃብ የፍርድ ጽዋ ቁጥር ሶስት ወንዞች ደግሞ ወደ ደም ይለወጣሉ ቅድም ያልኳችሁ ባህር ነው አሁን ግን የሚጠጣ ውሃ ወንዝ ለሚጠጣ ይሆናል የባህር ውሃ አይጠጣም የሚጠጣ ውሃው ግን የወንዝ ውሃ የወንዝ ውሃ እንኳን ሳይቀር ወደ ደም ይለወጣል ሶስተኛው ጽዋ ይሄንን ነው የሚያደርገው ስለዚህ ምንም አይነት ንጹህ ውሃ ማግኘት የማይቻልበት ጊዜ ይሆናል ለዚህ ሰዎች በጥም ይቃጠላሉ ከዚህ በፊት እንደተነጋገርነው አንድ ሶስተኛው ንጹህ ውሃ ነበረ የተበከለው አሁን ግን ሁለት ሶስተኛው የቀረው ሁለት ሶስተኛው በጽዋው ፍርድ ጠቅላላ ይበከላል። ይሄ በቃ መልአኩ ይህንን ፍርድ ይዞ ነው የሚወጡት። ስለዚህ ምክንያቱስ እነዚህ ርኩሳን እግዚአብሔርን በእግዚአብሔር ባመፁ ህዝቦች ላይ የእግዚአብሔርን ህዝብ ደም ስላፈሰሱ አሁን ደምን መጠጣት ይጀምራል፣ ወይም ደግሞ ከሚጠጣው ደም ብቻ ይሆንባቸዋል። ስለዚህ በእግዚአብሔር ፍርድ አማካኝነት ደሙ ወደ ውሃ ይለወጥባቸዋል። የፍርድ ጽዋ ቁጥር አራት። ፀሐይ ኃይለኛ ትኩሳ ትለቅባቸዋለች። ኃይለኛ ንዳድ ይሆናል። ፀሐይ ሰዎችን ታቃጥላቸዋለች ሰውነታቸው እስኪያብጥና እስኪቆሰል ድረስ። ስለዚህ የፀሐይ ኃይል በብዛት የሚጨምረው ምናልባት ከተከታታይ ስለሚነሳው ምረት መንቀጥቀጥ የተነሳ ምናልባት መሮች የምድር ምሮ አርቲስት ተበላሽቶ ሊሆን ይችላል የሚሉ አስተያየቶች አሉ። ግን በምንም ይሁን ግን ፀሐይ ቃጠለዋ ይጨምሯል። ቃጠሏ በሚጨምርበት ሰዓት ላይ ብዙዎች ከዚህ የተነሳ ይቃጠላሉ፣ ይማረራሉ፣ ቤታቸው ይቃጠላል፣ ጫካ ይቃጠላል። ምክንያቱም ኃይለኛ ሀሩር ይሆናል። የሚጠጣ ውሃ የለም፣ ሁሉ ወደ ደም ተለውጧል። ተመልከቱት፣ ዓለም ምን አይነት ኬኦስ ውስጥ እንደምትገባ ልታስቡ ትችላላችሁ። ይባስ ብሎ የበሪ ጽዋ ቁጥር ሰባት ቁጥር አምስት የጸረ ክርስቶስ መንግስት ትጨልማለች። አምስተኛው ጽዋ ይሄን እንደሚያደርገው ጨለማ ይሆናል። በዛ ላይ ሥቃይ ይሆናል። ቁስላ አለ፣ ሐሩር አለ፣ ውሃው ወደ ደም ተቀይሯል። የሚጠጣ የለም። ክርፋት አለ፣ ረሃብ አለ። የጨለማና የስቃይ መንግስት ትሆናለች። የጸረ ክርስቶስ መንግስት፣ የክርስቶስ ተቃዋሚ እኔ እግዚአብሔር ነኝ ብሎ የተኩራራው መንግስቱ ትጨልምበታለች። ሰዎች እንዲያመልኩት ይፈልጋል። የሆኑ ነገሮች ተቆጣጣሪ እሱ እኔ ነኝ ይላል። ነገር ግን አንዱንም ነገር መቆጣጠር አልቻለም። ፀሐይንም፣ ውሃውንም፣ ወንዙንም ሊቆጣጠረው አልቻለም። የእግዚአብሔር ፍርድ በምድር ላይ ይሆናል ወገኖች ሆይ ስለዚህ የክርስቶስ ተቃዋሚው በሱ በሚገዛው አገር ላይ በሚገዛው ምድር ላይ ባለበት አካባቢ ሁሉ ላይ ጨለማ ይበረታበታል። ይሄ ሁሉ ሲሆን ሰው በንስሐ የሚመለስ ይመስላል። ግን አሁንም ሰዎች ንስሐ አይገቡ። የፍርድ ጽዋ ቁጥር ስድስት ኤፍራጥስ ይደርቃል። መልአኩ ያደረገው ይህንን ነው። ጽዋውን ይዞ ሄዶ በኤፍራጥስ ላይ አፈሰሰው። ይሄ ለአርማጌዶን ጦርነት የተደረገ ቅድመ ዝግጅት ይመስላል። በእግዚአብሔር ትእዛዝ ክፉ በናፈስቶች ከዘንዶ ከአውሬውና ከሐሰተኛው ነቢይ አፎች ውስጥ መውጣት ይጀምራሉ። እነዚህ ሰዎች ተሸክመው የሚሄዱት ሐሰተኛው ነቢ ይህ ዘንዶ ወይም ደሞ ዋናው ሰይጣን ማለት ነው። እንደገና ደግሞ ሐሰተኛው ነቢይ እና ጸረ ክርስቶስ የዘንዶ ስፕረት በውስጣቸው አለ ወይም ዘንዶ ነው ከአፋቸው የሚወጣ። እንደ ጓጉንቸሮች ያሉ እርኩሳን መናፍስቶች ከአፎቻቸው ይወጣሉ። መንፈሳዊ ነገር ነው የሚናገረው፣ ሌትራል ጓጉንቸር ላይሆን ይችላል። ስለዚህ እግዚአብሔር ጋር የሚዋጉበት ሰዓት እንደደረሰ ያውቃሉ። እንቁራሪት የእርኩሳን መናፍስቶች ምሳሌ ነው። የምድር ነገሥታት እና ርኩሳን መናፍስት ሁሉ አርማጌዶን በተባለው ጦርነት ላይ ይሰበሰባሉ። ወይንም ደግሞ መናፍስቶቹ ሰዎችን እየነዱ ለጦርነት ወደ አርማጌዶን ተራራ ወይ ወደ አርማጌዶን ሜዳ ይሄዳሉ። አርማጌዶን ስዕሉን ባሳያችሁ ደስ ይለኝ ነበር። ጥልል ያለ ሜዳ ነው። ምናልባት እስራኤል የምትኖሩ ሰዎች ይህን ታውቁታላችሁ። ጥልል ያለ ሜዳ ነው። እስካሁን ድረስ ከሩቅ ያለውን ድረስ ማየት የምትችሉበት ጥልል ያለ ሜዳ ነው። የመጨረሻው ጦርነት በዛ ይሆናል አርማጌዶን በሰሜን እስራኤል ነው ያለው ስለዚህ አሁን አርማጌዶን ፍርድ ጽዋ ቁጥር ሰባት ሲደርስ ግን እግዚአብሔር የበረዶ ናዳ በህዝቡ ላይ ማውረድ ይጀምራል ወይም ደግሞ በአመፀኛው ህዝብ ላይ ስለዚህ እግዚአብሔር በሰው ዘር ላይ በጣም ታላቅ የመሬት መንቀጥቀጥ ያመጣል ከሰማይ በረዶ ይመጣል ወገኖች ወይ ይሄ ሰባተኛው ፍርድ እንዲህ አይነት ሲገለጥ የመጀመሪያ ነው ታይቶ አይታወቅም ትትልቅ 550 ኪሎ የሚያክል ሊትራሊ ተርጎሜላቸው ነው። 550 ኪሎ የሚያክል የበረዶ ድንጋይ ከሰማይ መውረድ ይጀምራል። ይሄ አንድ ሰውን ቢያገኘው ይፈጨዋል። በእርግጥ በዛ ዘመን በበረዶ ተመትቶ መሞት ከስጋዊ ስቃ ያድናቸዋል። ወደ ዘላለማዊ ወደ ሲኦዝ ፍርድ ነው የሚወስዳቸው። ለሰዎች የጭንቀት ጊዜ ይሆናል። የሰዎች አመፅ የሚቀጣው እንደዚህ ባለ እግዚአብሔር ኃጢአት ላይ ሲሪየስ አምላክ ነው። ኃጢአት የሚቀለድበት ጉዳይ አይደለም። ጎራ ብዬ ዓለም ደርሼ ልምጣ የሚባልበት ነገር አይደለም። አውሬው አለ፣ በዛ ኃጢአት ባለበት ሞት አለ። አምልጡ ነው ያላቸው። ከባቢሎን ውጪ አንቺ የጽዮን ልጅ ሆይ ተለይ፣ አምልጥ፣ አካሄዳችሁ ይለይ። በቃ የተጠራችሁት ለዘላለም ሕይወት ነው እያለ መጽሐፍ ቅዱስ የሚያበረታታ እንደዚህ አይነት ፍርዶች ስለሚመጡ ነው። ታላቂቱ ባቢሎን ትጠፋለች፣ ይፈረድባታል። ታላላቅ ከተሞች ይወርዳሉ፣ ይፈራርሳሉ። ታላላቅ ከተሞች ይዋረዳሉ፣ ይደቃሉ። እግዚአብሔር ምድር ሁሉ ላይ ፍርድን ማድረግ ይጀምራል። ስለዚህ ሰባቱ ጽዋዎች ይህንን ይመስላሉ። ወገኖች ሆይ ከሚመጣው ፍርድ ዳኖ ብሎ መጽሐፍ ቅዱስ ይነግረናል። ወገኖች ሆይ የመዳንን መንገድ እግዚአብሔር ነግሮናል። እነዚህ ጽዋዎች እንዳያገኙን እኔና እናንተ በክርስቶስ ኢየሱስ ከሆንን አያገኙንም። የልጆ ኢየሱስ ደም ካጠብን እዚህ ፍርድ ጋር ማንደርስም። እግዚአብሔር ለቁጣ አልመረጠንምና ብሎ መጽሐፍ ቅዱስ ይነግረናል። ምናልባት ይህንን ወንጌል ስናገር ምናልባት የምትፈሩ ሰዎች ካላችሁ፣ እውነት ድን ያለው አልዳንኩም ብላችሁ የምትጠራጠሩ ሰዎች ካላችሁ ወገኖች፣ ወይ የመዳን መንገድ የሆነው ኢየሱስ ብቻ ነው፣ ማንም አያድናችሁም። ማንም አድናችሁም፣ ያድን ኢየሱስ ብቻ ነው። ሰይጣን በዚህ ዘመን ወንጌሉን ግራ እያጋባ ያለው ለሰዎች ከአንዱ መንገድ በላይ ሰባት መንገድ የሚያሳያቸው ሌሎችን ቅዱሳ፣ ሌሎችን ጻድቃ፣ ሌሎችን መላእክት እያመጣ መንገድ አድርጎ የሚያሳየው ሰዎችን አደናብሮ ወደ ሲኦል ሊከታቸው ስለሚፈልግ ነው። ሰዎች ሳይድኑ ክርስቲያንን ሰዎች ሳይድኑ በመንፈስ ቅዱስ ሳይታተሙ የዘላለም ሕይወት ሳይኖራቸው የዳኑ እየመሸላቸው ሰይጣን በቤተ ክርስቲያን አስቀምጦ እየቀለባቸው ያሉ ዳግም ያልተወለዱ በጣም ብዙ ሰዎች አሉ። ከሚመጣው ቁጣ ዳኑ ይላል መጽሐፍ ቅዱስ። ይህንን ነው ምዕራፍ 15 እና 16 ጠቅለል አድርገው የሚነግሩን። እግዚአብሔርን እናመሰግናለን። በሚቀጥለው ሳምንት ደግሞ ጠለቅ አድርገን ይህንን ነገሮች እንደገና ምዕራፍ 16 ላይ ሪቪው ለማድረግ ለማድረግ እንሞክራለን። እግዚአብሔር ጸጋ ይብዛላችሁ። መንፈስ ቅዱስ ከእናንተ ጋር ይሁን። ክብር ለእግዚአብሔር ይሁን።